አሁን የምታዩት ሄኖክ የሆነው በእግዚአብሔር ቅባት፣ የእግዚአብሔር ቅባት ወደ ህይወታችሁ ሲመጣ አቢሊቲ አለው። መጽሐፍ ቅዱስ ጳውሎስ እንደዚህ አለ፣ በነገር ሁሉ እኛ ስንቀባ። አሁን የመጣው ኃይል ምንም አላልናቸውም፣ መናፍስቶቹ ምንም ምንም ውጣ ግባ አላልነውም። የእግዚአብሔር ቅባት ሲመጣ አሁን እኛ አጋንቶቹን አዘናቸዋል። አንቀጥቅጦ አይደለም ብቻ ሄ ሰውነትህ መልስ ይሰጣል። ለሚመጣው ኃይል መልስ ይሰጣል። ሪስፖንድ ያደርጋል ሰውነት። ምክንያቱም ቁርበትህ ራሱ እልውናው ሲሰማው፣ ፕሬዘንሱ ሲሰማው ሰውነትህ መልስ ይሰጣል። ያ ባዳያችሁ ለመንፈስ ቅዱስ ምላሽ እንዲሰጥ ማድረጋቸው አለመብሰል አይደለም። መብሰልህ መንፈስ ቅዱስ ላይ ኩሩ እንድትሆን እንዲያረጋህ አይደለም። ማቹሪቲ ለመንፈስ ቅዱስ ሴንስቲቭ ያረጋል። የመጣው መንፈስ እንዲ አጋንንትን ያቃጥላል። ለእናንተ ነው፣ በነገር ሁሉ ብቃትን አግኝታችሁ አደለ? ብቃት ማለት አቢሊቲ፣ የተጠራችሁበትን ነገር የምትሰሩትን ሱፐርናቹራል የሆነ አቢሊቲ። መጽሐፍ ቅዱስ ትምህርት ቤት፣ ቲዎሎጂ ትምህርት ቤት ተምረህ የስብከት ዘዴ ታውቃለህ፣ ብሉይ ኪዳን እና አዲስ ኪዳን ታጠናለህ። ይሄኛውን እንዳንተ ማንም ሰው ተምሮት ሊያገኘው የሚችለው ብቃት ነው። አሁን እኔ የምልህ ብቃት ግን ይህንን አጋር እንትን እንዲህ ቁጭ ብድግ የሚያደርገውን አቅም ከዜና ጋር እንት እንዲ የሚያንቆራጥጠውን አቅም የከተማው ሲስተም ላይ ያለ አጋንንት ትመጣ። አጋንንት ሰው ላይ ብቻ ለሚቀመጠው ሲስተም ላይ ይቀመጣል። የመስሪያ ቤት ሲስተም ላይ፣ የቢዝነስ ሲስተም ላይ፣ የከተማ ሲስተም ላይ እሱን የምታሸንፍበት አቅም ነው እያወራው ያለት አሁን የሆነ መሆን ያለብኝ ነገር እንዳለ ይሰማኛል። እግዚአብሔርም ነግሮኛል። ኃይል ነው ያጣሁት ሚለኝ ብቻ አሜን ይበል። ዛሬ ዘይት ምልከው ለእናንተ ነው። እርግጠኛ ሆኜ ነው የምነግራችሁ። የማገለግለው እስራኤል ቅዱስ እግዚአብሔር ምስክሬ ነው። ድንገት ራሳችሁን ትልቅ ቦታ ታገኙታል። ዘይቱን እንደ ኖርማል ዘይት የምትወስዱ ከሆነ ባትቀቡ ትመርጣለህ። እኔ ግን ዛሬ የምንሰጣችሁ ዘይት፣ ዛሬ የምትቀቡት ዘይት ምን እንደሚያደርግ ልንገራችሁ። እግዚአብሔር እዩ ንጉሥ እንደሚሆን ለማን ነው የነገረው? ለኤልያስ ነው የነገረው። ኤልያስ እዩ ቀብቶታል። አልቀባውም። እሺ፣ ኤልያስ ኤልሳን ነብይ አድርጎት ሄደ። ደሴም ስፒሪት ነው የቀጠለው አይሽ እየመንፈስ ዓለም ካልኩሌሽኑ ቢገባ ኤልሳ ላይ መጎናጸፊያ ወደቀ። ኤልሳ ሲመጣ ያሉት ምንድን ነው? የኤልያስ መንፈስ በኤልሳ ላይ ነው አሉታል። በኔ የሚሠራ ቅባት ተሸክመ ይሄዳል።

ተሴ አዘጋጅቼልሀለሁ መጎናጸፊያው ጠዋት ተነስቼ ነው ያዘጋጀሁልህ። ያው የእኔ ሰፊ ነው እንደሚሆን ታደርገዋለህ ስለማምን ነው ስለማምን ነው። ሌላ አዲስም እገዛልሀለሁ እሱንም ትለብሰዋለህ። እ ምን መውሰን አስራ ዘጠኝ ነው ያለው በነጎድ ጋር በዚህ አልፋለሁ አለ በዚህ ቤት ከባድ ዳመና አመጣለሁ። ልክ ሻተር እንደሚከፈተው የሰማይ መስኮቶች እንዲከፍታሉ ብሎ ገና ታላላቅ ነገሮች ይሆናል። አብሮ ብሎ ግን ሲያገለግል የኖረ ነው። ዝም ብሎ እንዳይመስሉ የሚናገር እንደዚህ ሻተር ሰማይ ይከፍታሉ። አዎ ሁለት ጊዜ ሰማው። ስድስት ሰዓት አካባቢ ሰማ። አልተኛም እየተነሳው አስራ አንድ ሰዓት አካባቢ አስራ ሶስት ላይ ያለው ቃል እንደ ነጎድጓድ ያልፋል በክብር የእግዚአብሔር ክብር በኃይል ማለት አለፈኩ ተባለ። አሁን ይሁን በመጎናጸፊያ ነብይ አደረገ። በመጎናጸፊያ በመጎናጸፊያ ጥሎ ነብይ አደረገ። አሁን ሲመለስ አሁን ይሁን አይኑ ከተከፈተ አይኑ ላልተከፈተለ ሰው ሲመጣ ጨርቁን ቀዶ ነው አይደል ይመጣው። አይኑ ላልተከፈተ ሰው እንደ የኤልያስን ልብስ ለብሷል ነው የሚለው። አይኑ ላልተከፈተ ሰው ምክንያቱም ሲመጣ ልብስ ቀይሯል። አይኑ ላልተከፈተ ሰው ኮት ነው። አይኑ ለተከፈተ ለነቢያን ልጆች ግን ስፒሪት ነው ይዞ የመጣው በኤልያስ ላይ ያለው መንፈስ በሱ ላይ ነው። አሁን የኤልያስ መንፈስ አደል በኤልሳ ኦፕሬት እያደረጋል። ለኤልሳ ለኤልያስ የተነገረውን ትንቢት ሊያስፈጽም ነው። እዩ ተቀበዋለ ተብሎ የተነገረው ለኤልያስ ነው። በኤልያስ መንፈስ ነው ኤልሳ ኦፕሬት እያደረጋል። ለኔ በዘመኔ የነገረኝን ያስፈጸመውን ቅባት ውሰዱት። ከመሆንሽ አሁን ሄድልኝ፣ ምዕራፍ ዘጠኝ ላይ አንደኛ፣ ሁለተኛ ነገስት ምዕራፍ ዘጠኝ ቁጥር አንድ ነቢዩ ኤልሳ ከነቢያት ማህበር አንዱን ጠርቶ እንዲህ አለ። አሁን ቅድም ምን አልኳችሁ? ኤልሳ በኤልያስ ተቀባ። ከኤልያስ መጎናጸፊያ ወሰደ። አሁን በኤልሳ ላይ የሚሰራው የማን መንፈስ ነው? በኤልያስ ላይ የነበረው መንፈስ በኤልሳ ላይ እየሰራ ትንቢቱን እዩ፣ እንደሚቀባ ለማን ነው የተነገረው? ለኤልያስ። እዩ እንዲቀባ ደግሞ አሁን ፕሮጀክቱን የጀመረው ማን ነው? ኤልሳ። ኤልሳም ራሱ አልቀባውም። አሁን ው ው የስፒሪቱን አሰራር ከነቢያት ልጆች መካከል ናሉ ናለው እና አሁን ው ኤልያስ አለ የለም ሄዷል እግዚአብሔር እዩ እንደሚቀባ ለማን የነገረው ኤልያስ ሄደ የኤልያስ መንፈስ ግን አለ በኤልያስ ላይ ኦፕሬት ያደረገው ስፒሪት ግን አለ ያ ስፒሪት አሁንም እዩ ሊቀባ የተናገሩብህ ሰዎች በህይወት ላይኖሩ ይችላሉ ይሄ ቅባቱ ግን መንፈሱ የተናገረን ያስፈጽመዋል ከነቢያት ልጆች አንዱ ጠራውና ወገብህን ታጥቀህ ወገብህን ታጥቀህ ይህን የዘይት ማሰሮ በመያዝ በራሞት ወደምትገኘው ገለአድ ነብዩ ንጉሥ ሊቀባን አገር መሪ ሊያረግ ነው። ደስ በስራ እንካ አለውና ከዘይቱ ጋር ምድ ሂድና፣ በዚያም ስትደርስ የናሜስን ልጅ የልጅ ልጅ የዮሳፍጥን ልጅ እዩን ፈልገው ከዛስ ወደ ሱም ቀርበ ከጓደኞቹ ለብቻ ነጥለው ከነጠልከው በኋላ ወደ እልፍኝ አስገባው። ከዚያም ማሰሮውን ይዜ ዘይቱን በራሱ ላይ አፍስስና እግዚአብሔር እንዲህ ይላል እነሆ በእስራኤል ላይ እንድትነግሥ ቀባው ብለህ አውጅ። ከዚያም በሩን ከፍተህ ሩጥ፣ ፈጽመም አትዘግይ። አሁን ይኸውልህ ንጉሥ ለማድረግ የተሰጠው ዘይት ነው

ንጉስ ለማድረግ ዘይት ነው የተላከው። በአባቶቼ ላይ የነበረ መንፈስ። እኔ ቄስ በሊና ሳርካን በአካል አግኝቼ የመጸለይ እድል አላገኘሁኝም። እንዲህ በጉባኤ መልዕክት ሲያመጡ አንዴ ቃሎት እዚህ ቃሎት ቤተክርስቲያን ተካፍያለሁ እ በአካል እንደዚህ ዘይት አፍሰው እንዲጸሉልኝ እድሉን አላገኘሁም። አይውሽ ባገኘሁ። አሁን አሜሪካን ሀገር ሳገለግል የእሳቸው ልጅ የሆነ አገር ላይ መጋቢ ሆኖ ያገለግላል። ትልቅ ነው። መጣ ሌላ ስቴት መጥቶ ነው ፕሮግራም የተካፈለው ከባለቤቱ ጋር። ከዛ በኋላ ነገረኝ፣ ቴሌቪዥንህን ብዙ ጊዜ እንዲከፈት ያደርጋሉ አለኝ ቄስ በሊና አሜሪካ ሀገር እና በኦሮምኛ አንድ ንግግር ነገረኝ። አማንስቴ እቺ እሳት ነች፣ ምንድን ነው በኦሮምኛ ኩኒቢዳ። እንደዛ ብለውኛል። ሲያዩ አንተ እቺ እሳት ነች ይላሉ አለ። አንድ ቀን ታስታውሳላችሁ፣ እዚህ የመሰከሩ ሰው ነብይ ጋ ልሂድ ስለው ቄስ በልና ወዳጄ ነው ሳማክረው፣ ዛሮ አዳጋ አለው ጠይሙ ልጅ ጋር ሂድ አሉኛል። ይህን የከተማውን ኮሪደር ልማቱን የብልጽግና መንግስት ይህንን ከማየቱ በፊት ቆቄሱ በራዕይ አይተውታል። ኤርባስ አውሮፕላኑን እኳ አይተውታል። ስንት ዓመት? አስራ አራት ዓመት አንድ ኢትዮጵያ አየር መንገድ ይሰራ የነበረ ሰው ነግሮኛል። ምናልባት ቦርድ ውስጥ የነበረ ሰው ነው። አሁን ወደ ጌታ ሄዷል። የኢትዮጵያ አየር መንገድ የቦይንግ አውሮፕላኖች ነው የሚጠቀሙ። ኤርባስ የሚባል አውሮፕላን ኖሮ ታቅ አደ ማለት እንግዲህ ብራንድ መቀየር ነው። ብራንድ ስትቀይር ስፔር ፓርትም ትቀይራል። ብዙ ነገር ብትቀይር ሰውየው ኢትዮጵያ አየር መንገድ ቄስ በሊና ኢትዮጵያ አየር መንገድ ቦይንግ እየተጠቀመ ኤርባስ አዩሳቸው። ከዛ በኋላ ከረጅም ዓመት በኋላ ነው ኢትዮጵያ አየር መንገድ ኤርባስ የገዛው ፕሮፌሰር እንዴ፣ አለኝ እየዞርክ ለምንድን ነው የምትቀባው አልኩት። አለኝ አባቱ፣ ልጁ በዩቲዩብ በምናምን ይሰድቡሃል እኮ አለ። እኔ እኮ ትልቅ ሰው ነኝ አሉኛል። እድሜ እኮ ትልቅ። ከዚህ በኋላ ሰው ልፍራ። ጌታ ልባቸውን ኦፕሬሽን አድርገው ኮማ ውስጥ እያል እድሜ ጨምርላል። ወደ ሀገር ትመለሳለህ፣ ልጆቼን ትቀባልኛለህ ብሎኛል። ያለኝም ብቻ ነው ማረገው። ያ መንፈስ ነው አንተ ቴሌቪዥን ላይ አይተውኝ እኮ የመሰከረላቸው ያ መንፈስ ነው። አምሄር በአባቶች የተነገረው ትንቢት ላስፈጽም ይሄ ሳይ ድንገት ያራምዳ ዛሬ እዚህ ቤት ያሉ ትልልቅ ቤተክርስቲያን ለመትከል የሚነሱ ሰዎች አሉ። በክጩና መን በላይ በመንፈስ የምና ያለው ከዚህ ቤት መንፈስ እንደ ርችት ወጥቶ

እግዚአብሔር አምላኬ ምስክሬ ነው። አብረው ሲጫወቱ የነበሩ አብረው ሻይ ሲጠጡ የነበሩ ጓደኞች እስኪገረሙ ድረስ ኃይል ትለብሳለህ። እስታተስ ይቀይራል። የዛሬው ዘይት መቼም አልገባበትም ያላችሁት የሥራ በር ከፍቶ ያስገባችሁ። ከዚህ ዘይት በኋላ የሆነ አገር ቪዛ የሚከፈትለት ሰው አሉ። ከዚህ ዘይት በኋላ የማትቀምጠው ቦታ ልታገለግል ዣባ ስትቆማዩ ጋጋጋቶቶቶሁን የታዘዘው ነብይ ዘይት ይዞ ነው የሄደው። ወዴ ነው የምትሄደው ሲባል ምንድ ሚል ይመስላል? እዩን ንጉስ ላረገው ወታደር ይዘሃል አለስኩ፣ ፈረስ ይዘሃል አለስኩ ያደራጃቸው ሰዎች አሉ። አላያሱ ምንም ነገር እና በምንድነው ምታደርገው? በዚህ አንዳንድ ሰው ብሉይ ኪዳን ነው እንዳትለኝ። ኢየሱስ ክርስቶስ በምድር ላይ ባለ ጊዜ ዘይት ይዘው በሽተኞችን ፈወሱ ይላል። ምን ማለት ነው በሽተኛ መፈወስ ማለት? ኖቶ ሊፈውስ የዴስቲኒን ሰባሪ የዴስቲኒን አታክ እያገነጠሉ ሄዱም። አንዴ ወደዚህ ዘይት ጩና። ይሄን ዘይት ከተቀባው በኋላ ሌላ ሰው ነው የምልህ ላልተናገረ ሰው ድልስ ነው። በቴሌቪዥን የሚያየኝ ይናገር፣ ተናገር። ይሄ ዘይት ከተቀባሁ በኋላ ሌላ ሰው ነው። ይሄ ዘይት ከተቀባሁ በኋላ ሌላ ሰው ነኝ። ሌላ ይህና ማዳማ ገለባ አባቴ፣ የኔ አባት አፍሬ አላውቅም እኮ አንድም ቀን፣ አሳፍሮኝ አያውቅም አንድም ቀን የተናገርኩትን አሳፍሮኝ አያውቅም። የዚህ ሕዝብ ዴስቲኒ ተቀየረ። ካፈዘዝክበት በኋላ በርዘግ ታፍስበት ከዛ ሮጠ። ሌላ ምክር ምናምን የለውም። ንጉሥ አድርጌያለሁ እሚል ዘይት አፍስ። ከዛ መንገዱን አልነግረው፣ በዚ ጋር ሂድ በዚ ጋር አልለው፣ ምንም ዘይቱ ነው የሚነግረው። እሺ እንዴ ማድረግ እንዳለበት አልነግረው፣ ዘይቱ ይነግረው። እሺ ኬት ኬት እንደሚጀምር አልነግረው፣ ቅባቱ ይነግረው። ቅባት ቅባት ቅባት ቅባት ቅባት ቅባት ቅባት። የሆነ ሰፈር ሂድና ቢዝነስ ጀምር ይልሃ፣ ይሄ ቅባት። ሂድና ያንን ህንፃ ተከራዩ ይልሃ፣ ይሄ ቅባት። እዛ ሰፈር ሂድና መሬት ግዛ ይልሃ፣ ይሄ ቅባት። ይሄ ቅባት በወር አስር ሚሊዮን የምታተርፍበትን ይመራ ባይዘወ ሎተሪ ደረሰኝ ከማለት ይልቅ ፒኤችዲ አለኝ ከማለት ይልቅ የአሜሪካ ፓስፖርት አለኝ ከማለት ይልቅ ባለስልጣን ዘመድ አለኝ ከማለት ይልቅ ተቀብቻለው ማለት ይበልጣል። አማኖይትድ ተቀብተሽ ትይጀል አሁን፣ ቆይ አናን ሰው ሌላ ረጅም ፕሮሰስ ነው የሚፈልገው አለ። ለምሳሌ ዘይቱን ራሱ አፍስሶብኝ

ሄዶ ያስፈጸመው ግን ይሄ ነው። ተቀብተሃል አይደል የተባለው፣ የሰጠው ምንድን ነው? የተላለፈው ዘይት ነው። እዩ እዩ እዩ እዩ እዩ እዩ ጋር የደረሰው ኤልያስ ነው፣ ኤልሳዕ ነው። ዘይት ነው የደረሰው። አሁን አይመጣም፣ እን አይነካኝም። ዘይት ነው ምልክላሁ። ዘይቱ ነው አንተ ጋር የሚመጣው ማንታራ ዲዲ። ዘይቱ ነው አንቺ ጋር የሚደርሰው ጋ የሚመጣው ዘይቱ ነው። ልክ ሰውየው አፍስሶ በእስራኤል ላይ ንጉስ ሆነሃል ብሎት ሮጦ ሲሄድ ያለውን ታሪክ አንብብልኛል። እዩም ተነስቶ ወደ ቤት ውስጥ ገባ። ከዚያም ነቢዩ ዘይቱን በእዩ ላይ አፈሰሰ እና እንዲህ አለ። እሺ የእስራኤል አምላክ እግዚአብሔር እንዲህ ይላል። በእግዚአብሔር ሕዝብ በእስራኤል ላይ እንድትነግስ ቀብቻሃለሁ። የአገልጋዮችን የነቢያትን ደም እንዲሁም የእግዚአብሔርን አገልጋዮች ደም ሁሉ ከኤልዛቤል እጅ እበቀል ዘንድ አንተ የጌታ የአክአብ ቤት ትመታለሁ። የአክአብ ቤት ሁሉ ይጠፋል። የአክአብ ቤት ሁሉ ይጠፋል። ባሪያንም ተወላጅ በእስራኤል የሚገኘውን የመጨረሻ ወንድ ልጅ ሁሉ ከአክያብ እቆርጣለሁ። ከእንግዲህ የአክአብ ቤት እንደ ናባጥ ልጅ እንደ ቤት እንደ አኪያም ልጅ እንደ ባኦስ ቤት አደርጋለሁ። ከዛ ኤልዛቤል ግን በእዝራኤል እርሻ ውሾች ይበሏታል፣ የሚቀብራትም አይኖርም። ከዛ ይህን ተናግሮ መዝጊያውን ከፍቶ ሮጠ። አሁን ኮሚሽኑን ነገረው ማለት ከቤተ መንግስት ጋር ተላተን ብሎት ሄደ። ከሀገሩ ሲስተም ጋር ሂድና ደርምስ ገልብጥ ብሎት ሄደ። ስሙኝ እየሮጠ ነው። አንተ ደርም ሲባል ቢያንስ ታንክ አይሰጥም፣ ድሮን አይሰጥም። ዘይት አፍስሱ። ሰውየው እየሮጠ ሄደ። ቀጥል። እዩም ወጥቶ የጦር አለቆች ወደ ሆኑት ጓደኞቹ እንደደረሰ መጣ። ወደ ቅድሞቹ ፍሬንዶቹ ሲመጣ ምን አሉት? ከመካከላቸው አንዱ ሁሉም ነገር ሰላም ነው? ይህ እብድ ወደ አንተ የመጣው ለምንድን ነው ስል ጠየቀው። የእብድ ስራ ነው የተሰራው። አይገባችሁም። ለሃይማኖተኞች ስራው የእብድ ነው። ዘይት ተቀባብተው ነገስን ሊሉ ነው የእብድ ነው። እንደ እብድም ልትቆጥረት ይችላለ። ዛሬ ሲቤት የሚቀቡ ሰዎች እግዚአብሔር ያላቸውን ከፍታ ይረግጡታል። ወዲያው የነገረውን መልእክት ሲነግራቸው ልብሳቸውን አውልቀው አነጠፉለት። አልቻልም። እንደ ትላንቱ ላይ እንዲህ ነው የሚሆነው። አሁን ከዚህ ቤት ከወጣችሁ በኋላ ከባባዱ ሲስተም ይሸነፋል። ይሄ ቅባት ኃይለኛ ያደርጋችኋል።